ለዋት ፉኛ ተረብሿል። ሰሞኑን ትግራይ ውስጥ ያለውን ነገር እምትያውቱም አይ ቲንክ አሁን አምስት ወይ ስድስተኛ ቀኑ ሆኖ፣ ብዙዎች ጉዳዩ ከሰኞ የጀመረ ነው የሚመስላቸው ግን ከዛ ሁለት ቀን በፊት አንዳንድ ቦታዎች ላይ ይህ አይነት ጥያቄዎች ነበሩ፣ ብዙም ጎልቶ አልተወራም። መቀሌው ግን መቀሌ ላይ በመሆኑ እና አግሬሲቭ የነበረም ተቃውሞ በመሆኑ በተለይ ለክልሉ ፕሬዚዳንት ለጀነራል ታደሰ ወረደ ስጋት ከተዘጋጁት የሚጥል በመሆኑ በጣም የጮኸ አጋጣሚ በዛ ምክንያት ነው መነጋገሪያ የሆነው እንጂ በፊት እንቅስቃሴው ነበር ይሄ ጉዳይ ፒኤልፎች የተጫወቱት አደገኛ ቁማር ነው አደገኛ ቁማር ነው የሰራዊቱ ተቃውሞ የቲፒኤልፍ የቁማር ውጤት ነው ቲፒኤልፍ በሶስት ምክንያቶች ይህን ቁማር መጫወት ፈልጓል ወደ ክፉኛ መረበሹን የሚያሳየው ወደዛ ነው ለመምጣት መፈልገው ግን ትንሽ ባክግራውንድ ለመስጠት ነው፣ ትንሽ ቁማሩን ማሳየት ስላለብኝ። በሶስት ምክንያቶች አንደኛው ጄኔራል ታደሰ ወረደ በሻቢያ በኩል አይፈልጉም። በሻቢያ በኩል የማይፈልጉበት አንዱ ምክንያት የእንደርታ ሰውን በመሆናቸውን ጭምር ሻቢያ የኢትዮጵያን ፖለቲካ የሚረዳው በብሔር መነፅር፣ በጎሳ መነፅር ነው እንደዛ ነው የሚረዳው። ኢትዮጵያ ውስጥ የአውራጃዊነት የብሔር ቅራኔ አለ ብሎ ነው የሚያስበው ዋነኛው የኢትዮጵያ የፖለቲካ ቅራኔ እሱ ነው ብሎ ነው የሚያስበው። እና ከጎንም ሲያደርግ ሲያቀርብህም፣ ሲያስጠጋህም፣ ሲያርቅህም ወይም ከሱ ጋር ያለውን ግንኙነት እሱ ሲመራው አንዱ መለኪያው ከምን አውራጃ ነው የመጣው፣ ከምን ብሔር ነው የመጣው። ይሄን ብዙ እንቅስቃሴዎቹን ከተመለከታችሁ ትረዳላችሁ። ጄኔራል ታደሰ ወረደ ሻዕቢያ ላይ ባላቸው አቋም ብቻ አይደለም። የእንደርታ ሰው በመሆናቸው ዛሬውን አንድ እየሰሩ ነበረ። አቶ ስብሃት ነጋ ከሻቢያ ጋር የተፈጠረውን የጽምዶ የሚባለውን ነገር ተቃውሟል የሚባል ቃለ መጠይቅ ሰጥተዋል በሚል ኢሳያስ የሚገመት አይነት የሚታመን ሰው አይደለምና ይህ ግንኙነት ጥሩ አይደለም የሚል አስተያየት ሰጥተዋል የሚል ነገር ሰምቻለሁ። ግን የፈለገ ቢሆን ለኢሳያስ አፈወርቂ ከጀኔራል ታደሰ ወረደ ይልቅ ስብሃት ይሻላል የፈለገ ቢሆን ስብሃት ነጋ ከሻቢያ ጋር ምናልባት አሁን ባለው አቋም ላይሰራ ይችል ይሆናል እንጂ ለሻቢያ መጥፎ አያስተም። ጄኔራል ታደሰ ወረደ ጽምዶን መቃወም ብቻ አይደለም፣ ለሻቢያ ያላቸው አመለካከትም እንደ ስብሃት አይደለም። ኔጌቲቭ ነው። አንዱ እሱ ነው። ሻቢያ ላይ ያላቸው አቋም አይደለም፣ በሻቢያ ዘንድ እንዲወርዱ እየተፈለገ ያለ የእንደርታ ሰው በመሆናቸው ጭምር ሶስታቸውን አውርዱ እናንተ ያዙት ብሏችኋል። የአንድ አካባቢ ሰዎች ስም ላለመጥራት ነው እሱ። ምክንያቱም እናንተ ነው የማምነው። እናንተ ምናልባት እንደው ብንዋጋ እንኳን እናንተ ጋር ብንዋጋ እንኳን እኔን ከስልጣን ማውረድ የምትችሉበት እድል እንኳን ካለታችሁ ነው የምትመለሱት፣ ባይ ነው ለነሱ። ከኔ ጋር ልዩነት እንኳን ቢኖራችሁ የህልውና የስጋት አትሆኑም እናንተ። ስለዚህ እናንተ በዋናነት የማትመሩት ጉዳይ ወይም ግንኙነትን ከፍ ወዳለ ደረጃ አላደርስም፣ አልተማመንበትም ይላል። ይህን የሚላቸው ለአንድ አካባቢ ሰዎች ጄኔራል ታደሰ ወረደ ከኔ ጋር ያለውን ግንኙነት የሚቃወም ከሆነ እድል ቢያገኝ ይ አስተዳደር የህልውና ስጋት ከመሆን ወደኋላ አይልም። ለምን የእንደርታ ሰው ነው? ለምን የራያ ሰው ነው? ለምን እንደ የተንቢን ሰው ነው እ የተባለ ነው በሻዕቢያ ዘንድ ፖለቲካ የሚተነተን ነው። ይህን ጉዳይ ለማስፈጸም እና ከሻዕቢያ ጋር ያላቸውን ግንኙነት ጠንከር ወደ አለ ደረጃል ለማሸጋገር ሻቢያ አሁን ብዙ እምነት ያለው ለዛ ነው። ግንኙነታቸውን በሚመለከት ከፍ ባለ ባለስልጣን በኩል ሲናገር አይሰማም። የባለፈው ፒኤልፍ ኮንፈረንስ አዘጋጅቶ ከሰጠው መግለጫ ውስጥ አንዱና ለሻቢያ ካስተላለፈው መልዕክት ውስጥ አንዱ የሚለው ነገር ድምፃችሁን አሰሙ የሚለው የእናንተ ድምፅ ማሰማት አያችሁ፣ በራሳቸው ማህበረሰብ ዘንድ ግንኙነቱን በደንብ በሚፈልጉት ማህበረሰቦች ዘንድ መተማመንን ይፈጥራል። አሁን ግን አብዛኛው ሰው ጥርጣሬ ነው ያለው። ደብረፅዮን ነው የሚያወራው

ሁለት ቲፒኤልፎች ከጀኔራል ታደሰ ወረደ የሚጠብቋቸው ነገሮች አሉ። እነዚ የሚጠብቋቸው ነገሮች የቲፒኤልፍን አቅም የሚያጠናክሩ ናቸው። አንደኛው ኤፈርት፣ ኤፈርት አሁን ከቲፒኤልፍ እጅ ወጥቷል። ወደ ቲፒኤልፍ መመለስ አለበት። ጀኔራል ታደሰ ወረደ ይሄንን አድርግልን ብለዋል። በግልጽ በግልጽ ይሄንን ብለዋል። እስካሁን ጀኔራል ታደሰ ወረደ ይሄን አላደረገም። ሁለተኛው ጀኔራል ታደሰ ወረደ የ ሰራዊቱ ዋና ሰው ነው። ጠቅላይ አዛዥ እንደማለት የቲዲኤፍ ዋናው ጠቅላይ አዛዥ እሱ ነው፣ ጀነራል ታደሰ ወረደ ናቸው። ፕሬዚዳንትም ሆነ እሱንም ሁለቱንም ያዝ የለብህም፣ ቢያንስ ጠቅላይ አዛዥነቱን ለሌላ ሰው ስጥ ይላል። እነዚህ ሁለት ነገሮችን አሁን በጊዜያዊ መንግስቱ ስር ነው ኤቨርት፣ ሰራዊቱም፣ ጠቅላይ አዛዥነት ጊዜያዊ መንግስቱ ጋር ነው ያለ። ከእነዚህ ሁለት ነገሮች ማላቀቅ ይፈልጋል እነዚህን ሁለት ነገሮች የራሳቸው ሰዎች ከያዙ ቲፒኤልኤፍ ወሳኝ ኃይል ነው። ፕሬዚዳንቱን ተው በቃ፣ ከዛ በኋላ እንደሌለ መቁጠር ትችላላችሁ። ሶ ይህን አድርግላሉ። ጄኔራል ታደሰ ወረደም ይህን አይለቁም፣ ይህን አይለቁም። ሶ የሻቢያን ፍላጎት ለማስፈጸም አንድ ሁለት ጄኔራል ታደሰ ወረደን አጣርቂኝ ውስጥ ከተው ኤፈርትንም እንዲለቅ የሰራዊቱንም ጠቅላይ አዛዥነት እንዲለቅ ማድረግ ይፈልጋል። ሶስተኛው ከፌዴራል መንግስት ጋር ግንኙነት አድርጎ ነበረ። ጄኔራል ታደሰ ወረደ በቅርብ ከጠቅላይ ሚኒስቴሩ ጋር ተገናኝቷል እና በቲፒኤልኤፍ በኩል የሆነ ስምምነት ላይ ደርሶ ነው የመጣው የሚል ስጋት አላቸው። አንድ፣ ተፈናቂዎቹን የሚመለሱበትን ሁኔታ ተስማምቶ መቷል የሚል ስጋት አላቸው። አንድ፣ ሁለተኛ የተወሰነው ሰዎችን አሳልፎም ሊሰጥ ነው የሚል ስጋት አላቸው። ወሬን ወሬውን ከየት እንዳገኙት አላቅም። ከየት እንዳገኙት ግን እንደዛ አይነት ስጋት አላቸው። ሳይቀድመን እንቅደም በሚል ከዚህ ስጋት በመነጨ ነው መቀሌ ላይ ያለውን የራሳቸውን ሰራዊት በተለይ በጀኔራል ታደሰ ወረደ ላይ ፐርሰናሊ ቅራኔ ቅሬታ ያላቸው ቁጣ ያላቸውን ሰዎች ሰልፍ ያስወጡ። ጀኔራል ታደሰ ወረደ በሚያዋርድ አይነት መልኩ እና ለህልውና እንዲሰጋ በሚያደርግ አይነት መልኩ ያን እንቅስቃሴ ጀመሩት። ትልቁ ቁማር ነበር። ትልቁ ቁማር ነበር። በዛ መልኩ ጀመሩት። ነገር ግን ያልጠበቁት ነገር መጣ። በመጠን በዛ ሰራዊት ውስጥ የጥቅማ ጥቅም የደመወዝ ጥያቄ እንዳለ ያውቃል። ሁሌም በግንኙነታቸው ውስጥ ያነሳሉ የሰራዊት አባል አሁን እሷን ነገር እሷ ላይ ያላቸውን የሰራዊቱን ቁጣ ወደ ታዞሯት ወደ ታደሰ ጊዜ የመንግስቱ እኮ ነው ይህን ነገር ማድረግ ያለበት ማስፈጸም ያለበት ብለው ሰራዊቱን ጄኔራል ታደሰ ወረደ ላይ እንዲያተኩር እና ያቁጣውን ጄኔራል ታደሰ ወረደ ላይ እንዲተነፈስ ማድረግ ይፈለጋል። ግን በጠበቁት ልክ ግን አይደለም የሆነው። ጭራሽ በዛ እያንዳንዱ የአርሚ አባል እየተነሳው ማለት ጀመረ። ለተከታታይ ሶስት አራት አምስት ቀናት ለነቀጡ። ዛሬ ለምሳሌ የጦር ጉዳተኞች መቀሌ ላይ ሰልፍ አድርገዋል። የሰራዊቱ ቤተሰቦች አዲግራት ላይ ሰልፍ አድርገዋል። ከሰራዊቱም ውጭ የሰራዊቱ ጉዳይ ያገባናል የሚሉ የህብረተሰብ ክፍሎችም እየተቀላቀሉት መጡ። አራ መሬት ላይ ያሉት በርቱ የሚል መግለጫ መውጣት ጀመሩ። አንዳንድ ተቃዋሚ ፓርቲዎች አይዟችሁ ከጎናችሁ ነን ወደ ማለት ጀመሩ። ጉዳዩ ከቲፒኤልፍ ቁጥጥር ውጭ እየሆነ እንደውም ለሌሎች አካላቶች መጠቀሚያ ወደ መሆን መጣ። ወደዛ መሆን መጣ። ደነገጡ። ከዛ ባለፈ ግን አንድ ቪዲዮ አንድ ቪዲዮ ላሳያሉ እና እሱን እናወራዋለን። የሚታየው የሰራዊቱ አመራር ማሾ በየነ ሲሆን ወጣቱ የሰራዊቱ አባል አሁን በዚህ 3 4 ቀን የሚመለከተው አካል መጥቶ እንዲያነጋግረን ፍትህ እንዲሰጠን እንፈልጋለን ብሎ ጥያቄውን ሲያቀርብ ማሾ በየነ ግን በስላቅ ስቆበታል። ወጣቱ ታጣቂም አንተ ብትስቅ አይፈረድብህም እኔ የ20 ዓመት ወጣት ሆኜ አንተ የሰማንያ ዓመት አዛውንት ሆነ ፊታችን ሲታይ አንተ ነህ ወጣቱና ብትስቅ አልፈርድብህም እኔ የምበላው አንተ አትበላውምና በማለት ድፍረት የተሞላበት አሳዛኝ ንግግር አድርገዋል። ይሄ ንግግር የኪሳራዎች ሁሉ ኪሳራ ከጠበቁት ውጪ ሆነ። በመጠን መስፋቱ አይደለም በክብደት መጨመሩ አይደለም ለሌሎች አካላት መጠቀሚያ በሚሆን ደረጃ ላይ መገኘቱ ብቻ አይደለም። ሰራዊት ውስጥ ያለውን ገመና በደንብ አጋለጠ። ለካ ሰራዊቱ ውስጥ ጥያቄ ብቻ አይደለም ያለ ምን አለ? ቁጣ አለ። ይህ እነዚህ ወጣቶች ንግግር ስሙ አንተ የሰማንያ ዓመት አዛውንት ሆነ የሀያ ዓመት ሰው ነው የምትመስለው እኔ ግን የሀያ ዓመት ሆኜ የሰማንያ ዓመት ሰው እየመሰልኩ ስቃለ ደግሞ እንዴ ይለዋል። አመራሮች ነው ይሄንን ጄኔራል ናቸው ወኝ ሰው ይሄን የሚባሉት። ቁጣ አለ። ትዊት እየተደረገበት ካለው መንገድ አንጻር እየተከበረ ስላልሆነ የሚሰጠው ልክ በዛ ልክ ትዊት እየተደረገ ስላልሆነ ወደ ንቀት ሁሉ እያመጣ ነው። ወደ ጥላቻ ሁሉ እያመጣ ነው። ወደ እምቢታ ሁሉ እያመጣ ነው። ስቃለ እንዴ ይለዋል። ይሄ ትልቅ ስብራት ሰራዊት ውስጥ እንዳለ ትልቅ ችግር ሰራዊት ውስጥ እንዳለ መሰከል ወደ ጀኔራል ታደሰ ብቻ እንዲያተኮር የነበረው አካል በእያንዳንዱን ሰራዊት ትስቃለህ እንዴ እየተባለ ለምን አትስቅም? በሰማንያ ዓመት የሀያ ዓመት ወጣት መስለህ አንተ የሀያ ዓመት ወጣት እንድትመስል እኔ በሀያ ዓመት የሰማንያ ዓመት አዛውንት መሆን ነበረብኝ። እሱ ስለሆንኩልህ አንተ የሀያ ዓመት ወጣት ሆነሃል፣ እና ለምን አትስቅም አደባባይ ላይ ነው። ቲንክ ዩ ሶሎዳ ከዛ ነው ያገኘሁት ትርጉም አይቼዋለሁ፣ ሶሻል ሚዲያ ላይ ሲጻፍ ግን በትግርኛ ነው። ይሄ ጥያቄ ብቻ አይደለም ቁጣ ሁላ ነው ያለው እና ወደ እምቢተኝነት ሁሉ እየተቀየረ ነው። ስሙት እንደገና፣ የሚታየው የሰራዊቱ አመራር ማሾ በየነ ሲሆን ወጣቱ የሰራዊቱ አባል አሁን በዚህ ሶስት አራት ቀን የሚመለከተው አካል መጥቶ እንዲያነጋግረን ፍትህ እንዲሰጠን እንፈልጋለን ብሎ ጥያቄውን ሲያቀርብ ማሾ በየነ ግን በስላቅ ስቆበታል። ወጣቱ ታጣቂም አንተ ብትስቅ አይፈረድብህም እኔ የሀያ ዓመት ወጣት ሆኜ አንተ የሰማንያ ዓመት አዛውንት ሆነ ፊታችን ሲታይ አንተ ነህ ወጣቱና ብትስቅ አልፈርድብህም እኔ የምበላው አንተ አትበላውም፣ እና በማለት ድፍረት የተሞላበት አሳዛኝ ንግግር አድርገዋል። እንግዲህ በሰራዊት ውስጥ ባለ ዲሲፕሊን፣ በሰራዊት ውስጥ ባለ ስርዓት፣ አሁን እኔ እርግጠኛ ነኝ አንዳንድ ሰዎች የመናገር መብት ብሎ ሲተረጉሙት እንደሚችሉ አልጠራጠርም። ይሄ ግን በሰራዊት ውስጥ የእዝ ሰንሰለት የሚባለው ነገር መፍረሱ፣ ዲሲፕሊን የሚባለው ነገር መፍረሱ፣ ሰራዊቱ ራሱ ቀውስ ውስጥ መሆኑን የሚያሳይ፣ ቲፒኤልኤፍ በጦርነት ዋዜማ ውስጥ ሆነው ቅድም ያልኳችሁን ሶስት ነገሮች አገኝበታለሁ ብሎ የጀመረው ነገር በጦርነት ዋዜማ ውስጥ ሆኖ በሚተማመንበት ሰራዊት ውስጥ ያለውን ቀውስ የሚያጋልጥ ተግባር ውስጥ ገባ። አተረፈ፣ ከሰረ፣ ለእኔ ቁማሩን ተበልቷል። ነገ ከነጎዲያ አሁን ለማቆም ከፍተኛ ጥረት እየደረ እየተደረገ ነው። በትፒኤል ላይ ፈምቆ አስቸኳይ ስብሰባም ካቢኔው ተቀምጦ ነበር። ጊዜው መንግስቱ ጥቅማጥቅም ምናምን በሚለው ደንብ ጸደቀ ምናምን የሚል ነገር ሰጥቷል፣ መግለጫ ወጥቷል። ነገ ከነጎዲያ ሊቆምም ላይቆምም ይችላል። ግን አንድ ነገር ግን ምን ብሏል? ተገልጧል። ምን አለ? ሰራዊት ውስጥ ቀውስ አለ። ሰራዊት ውስጥ መግቢያ ቀዳዳ አለ። ትልቁ ትልቅ ሰራዊቱ በአመራሮቹ ላይ ተቆጥቷል። ሰራዊቱ አመራሮቹን የሱ መሪ እንደሆኑ አድርጎ አያስብም። ለራሳቸው የሚኖሩ ቆዳቸውን እየቀየሩ የሚኖሩ አድርጎ ነው። በወጣት ደም ወጣት እየሆኑ ያሉ አድርጎ ነው የሚቆጥራቸው። ትስቃለህ ነው የሚሉት። ይሄ ገመና ነው የተገለጠው። ትልቅ ኪሳራ ነው። ለት በጦርነት ዋዜማ ወቅት ላይ ነው። ይሄ ነገ ከነገ ወዲያ ይዋጋልኛል የሚለው አካል ያለበትን ቀውስ ያሳየው እና እዚህ ጋር ነው እነዚህ ሰዎች ምንድን ነው የሚያስቡት? ምን ውስጥ ናቸው ያሉት? ጄኔራል ታደሰን ወረደን ለማንሳት ወይም ጫና ውስጥ ለመክተት እና በዛ የሆነ ነገር እንዲወስንላቸው ብለው ለህልውናቸው ወሳኝ የሆነውን ኃይል በዚህ ደረጃ አጋልጠው የሚሰጡት እንዲህ እንዴት ቢያስቡ? ዞሮ ዞሮ እኮ ጀኔራል ታደሰ ወረደን ቢያወርዱም ጀኔራል ታደሰ ወረደ እንዲወስንላቸው የሚፈልጉትን ነገር ቢወስንላቸውም ሰርቫይቭ ግን የሚያደርጉት በዚህ ሰራዊት፣ ዋነኛው የነሱ ሰርቫይቫል የሚወሰነው በሰራዊቱ ሁኔታ ነው። ግን የሰራዊቱ ሁኔታ አጋልጠው አሳየ። የሰራዊቱ ሁኔታ ምንድን ነው? ቀውስ ውስጥ ነው። ታዛዥ የለም፣ ታዛዥ የለም። ዳንተን አንሰማህም ነው ያሉት ዚዳንቴ ኛን ጥያቄ አትመልስም ነው ያሉት። አንተ ገልፍጥ እያሉት ምን ሆንክና አትገለፍጥም? እኔ ነኝ እኮ በኪስ ገንዘብ የሰማንያ ዓመት አዛውንት ሆነ የሃያ ዓመት ወጣት ያደረኩት በኪስ ገንዘብ ገልፍጥ እያልኩት እኔ ነኝ ወንድሜ ያጣሁት። ተቆጥቷል ሰራዊቱ ስለዚህ ይሄን ሰራዊት በራሱ በህወሓት ላይ ማስነሳት የሚቻልበት እድል አለ ቲፒኤልኤፍ ቁማሩን ህልውና አደጋ ውስጥ በሚጥል አይነት መልኩ ነው ለመብላት ወይም ለማግኘት እየሞከረ ያለው እንዴት ቢታሰብ ነው ብዬን ያሰብኩትኝ ነው እንድትጠይቁት የምፈልገው ጥያቄ ይህንን ነው ለእኔ በጣም በክፉኛ በሆነ አይነት መልኩ መረበሽ ውስጥ ፍርሃት ውስጥ መሆናቸውን ያሳያል እነዚህ ሰዎች ይሄን ስናደርግ ምን ሊመጣ ይችላል የሚለውን ነገር እያሰቡት አይደለም። ሰራዊቱን እንዲወጣ ስናደርግ በትክክል የምንፈልገውን አይነት ታርጌት ይመጣልናል ወይ፣ ሌላስ ጉዳት ይዞብን አይመጣም ወይ፣ እንደገና ነገ ከነገ ወዲያ ደግሞ እሱን ለማካካስ ደግሞ ብዙ ኪሳራ ያስከትልብንም ወይ የሚል ማሰብ የሚባል ነገር የለም። እንደዚህ አይነት ነገሮችን ማሰብ የምታቆመው ክፉኛ ስትረበሽ፣ ክፉኛ ስጋት ውስጥ ፍርሃት ውስጥ ስትወድቅ። የተረጋጋ ስጋት ውስጥ ፍርሃት ውስጥ ያልሆነ አካል ተረጋግቶ ያስባል። ተረጋግተህ ስታስብ ቢያንስ ህልውናህን አደጋ ውስጥ በሚጥል አይነት ሁኔታ ቁማር ትጫወት ቁማር ትጫወት በጣም ስጋት ውስጥ በጣም ፍርሃት ውስጥ በጣም መረበሽ ውስጥ በመሆኑ ምክንያት ህልውናውን አደጋ ውስጥ ሊጥል በሚችል አይነት መልኩ ቁማር ተጫውቶ በላ ተበልጦበታል። አልበላ ተበልጦበታል። አሁን ለማይ ለማቀለብ ልበስ ለማቆም ሩጫ ላይ ነው። ያቆሙ አለ አቆሙ የምናየው ነው። ነገ ከነገ ወዲያ ግን ትልቅ ነገር ግን ተገልጧል። ሰራዊቱ ከባድ ቀውስ ውስጥ ነው ያለው። ከባድ ቀውስ ውስጥ መሪዎቹን እራሱ ገልፍጥ የሚል ትዝቅ ያለ ደግሞ እንደ የሚል በዛ ደረጃ የተቆጣ ነገ ከነገ ወዲህ አልዋጋም ሁሉ ሊል የሚችል ሰራዊት፣ አንተ ደምህን ልትቀይር፣ አንተ ቆዳህን ልትቀይር፣ እኔ በሞትበት ምክንያት የለም በኪስ ገንዘብ የሚልህ ሰራዊት እንዳለህ ነው እየተናገርክ ያለ። ይሄ ማሰብ ማቆማቸውን፣ ማሰላሰል ማቆማቸውን የሚያሳየ ማመን የሚባል ነገር እንደሌለ አሁን እንግዲህ ጄኔራል ታደሰ ወረደ ምን ተናገሩ? የምጡ ምን ቃል ገብቶ የምጡ? እሺ ጄኔራል ታደሰ ቃል ገብተው ሲመጡ በዓለም ፊት ቃል ገብተው አንዱንም ያልፈጸሙ ሰው እኮ ናቸው። አሁን ጠቅላይ ሚኒስትሩ ጋር ሄዶ ተፈናቃይ መልሳለሁ ኦኬ፣ እነ እንትናን እነ እንትናን አሳልፍ ይሰጣሉ ቢሉ ያደርጋሉ እንዴ? እኮ ጄኔራል ታደሰ ወረደ ባህሪ እኮ ነው የሚታወቀው። ስምንት ነጥቦችን በዓለም ፊት አደባባይ ላይ ፈርመው ቃል ገብተው ሄደው ይኸው እስካሁን አንዱን አልፈጸሙም።

ልጠርጥር ካልክ ምንም ነገር ተጠረጥራል። አሁን ለምሳሌ ሰራዊቱንም እንቅስቃሴ ጄኔራል ታደሰ ወረደን ያደረጉት ብለህ ልጠርጥር ትችላለህ፣ እና ምክንያት ልታስቀምጥ ትችላለህ እና ጠርጥር። በተለይ ቲፒኤልኤፍ አሁን ያለበት ደግሞ በባህሪው በቃ በቡድን የሚያምን ስብስብ እኮ በቡድን የሚያምን ስብስብ ደግሞ በተወሰነ ደረጃ መተማመንን ይፈልጋል። አሁን ግን መተማመን ያለ አንዱ አንዱን በጥርጣሪ የሚያዩ ይሄ ደግሞ የመፈጸም አቅምን በብዙ መልኩ ይጎዳል። መተማመን የመተማመን ዴፊሲት የሚጠፋው ባን ዴፊሲት የሚኖረው መተማመን ወይም በጣም መጠራጠር የሚነቅሰው ፍርሃት ውስጥ ስትገባ፣ ስጋት ውስጥ ስትገባ ቲፒኤልኤፍ ክፉኛ ክፉኛ እየፈራ ያለ እንቅስቃሴው በሙሉ ሰርቫይቭ ለማድረግ ነው። ሰርቫይቭ ለማድረግ እንጂ የሆነ ነገርን ወደ ውጤት ለመቀየር ሳይሆን በቃ አለሁ ለማለት አልሞትኩም ለማለት ውሳኔ ሁሉ ችኩል ነው። የጊዜውን የጊዜውን ጉዳይ ነው የሚያስበው። ትልቅ ነገር የለውም። እሱን እንዴት አሳካለሁ ብሎ ስትራቴጂ አይነድፍም። በቃ እንፈልጋለን አሁ እንዲህ እናደርግ እንደዚህ አይነት ስጋት መጣ

የሰራዊቱ እንቅስቃሴ እንዲህ አይነት ነገር ይዞብን ቢመጣስ? እንዲህ ቢያጋልጠንስ? ምናምን የሚባለው ነው ተወሱ ይህን ለማሰብ ጊዜ የለን። ቲፒኤልኤፍ ለማሰብ ጊዜ አጥቷል፣ ጊዜ አጥቷል። እውነት ነው የምላችሁ፣ ለማሰብ ጊዜ የለው፣ ለማሰላሰል ጊዜ የለው። እንደዛም አይነት አእምሮ አሁን ላይ የለው፣ በጊዜ የለኝም ስሜት ነው። ለማሰብ ጊዜ አጣህ ማለት ወዳጅ ያብቅቱላል ማለት አንቆጥሮ ላይ ምጣት አስመኑ ከባድ በራስ መተማመኑ ተመትቷል። ዚፔሪ በራስ መተማመኑ ሻቢያ ነው የሚነግሩ እንዲያርቅ ሲለው በረጋ በቃ በራስ መተማመኑ ጠፍቷል። ምክንያቱም አመራሩ የሰርቫይባል አደገ ውስጥ ገብቷል። የህሉና የሉና አደገ ውስጥ ደግሞ ስትገባ፣ እሱም ደግሞ ከሊደርሺፕ ችግር ጋር የተያያዘ ሲሆን አመራር ሁል ጊዜ በራስ መተማመን አይኖረውም። በነገራችን ላይ በራስ መተማመን እንዳይኖራቸውም ያደረገው ልሂቁ የትግራይ ልሂቅ የእነ ዶክተር ደብረ ጽዮንን እውነቴን ነው የምላቸው፣ በራስ መተማመን ስልብ ነው ያደረገው። ስልብ አሁን እንደ ድሮው አይደሉ እናንተ እየተባሉ አንድ ሚሊዮን ህዝብ ያስፈጃችሁ ጄኖሳይድን እንኳን መከላከል አይቻላችሁ፣ እንዲህ ይሆናል፣ እንዲህ ይሆናል ለራሳችሁ የምታስቡ ተመተዋል። ስልብን ያደረጓቸው እና አሁን ምሁር ይጠላሉ፣ ልሂቅ የሚባል ነገር ነው የሚጠሉት ተቡት አደባባይ ላይ ሁሉ ወጥተው በሚዲያ ሲናገሩ እኮ የራሳቸው አክቲቪስቶች ምንም ምንም ሊቃኖች ኧረ ተው እነዚህ ሰዎች ብዙ ችግር ነው ይዘውብን የሚመጡት፣ በ የትግራይ ፖለቲካ ድምፅ ማጡ ሊያጠፉት ነው ከሚዲያ ይራቁ፣ አታምጧቸው እስከ መባት ተደርሶ፣ ይሄ ምን ያህል በራስ መተማመንን ሊያጠፋ እንደሚችል ሰ ሻዕቢያ ሚያን አድርጓል ይህን ካላደረጋችሁ ይህ አይሆንም እያለ በራስ መተማመናቸውን ያ ትግራይ ላይ ያለው በቲፔል ላይ ያለው ሊደርሺፕ በራስ መተማመኑ እየተቀማ እየተሰለበ ሊደርሺፕ ያ ስለሆነ ሌላው አካል የሚለው ሁሉ ዝም ብሎ የሚያደርገ ነው። አሁን ሻቢያ ነው የሚያስብለት። አሁን የነገርኳቸው ነገሮች በሙሉ ክፉኛ ፍርሃት ውስጥ ክፉኛ መረበሽ ውስጥ ስትገባ የሚኖረህ ባህሪያቶች ናቸው። ቲፔል ፍላ የምታዩት ይሄ ነው የሰራዊቱ እንቅስቃሴ። ነገ ከነገ ወዲያ ምን ሊሆን እንደሚችል አናውቅም። ነገር ከነጎዲያ የትኛው የህብረተሰብ ክፍል ምን ሊያደርግ እንደሚችል አይታወቅም። ነገር ግን የሰሞኑ የሰራዊቱ እንቅስቃሴ ግን ቲፒልፍ ተማመንበታለሁ በሚለው ሰራዊት ውስጥ ያለውን ከባድ የሆነ ቀውስ ያጋለጠ ነው። ያጋለጠ እንደዚህ አይነት ቀውስ ውስጥ ያለን ሰራዊት ይዛ ውጤት አጣመጣ ውጤት አጣመጣ ይገርማችሁ፣ እኔ አባቴ ሻምበል ነው። የአንድን ወታደር ብቃት ይሄ በሚያሳዩት ትርኢት አለ አይደለም፣ በዛ መለየት ይችላል። በቃ ወታደራዊ እውቀት ሲኖረህ እንደዛ ነው። በምታሳየው ትርኢት፣ በሰልፍህ፣ ይሄ ገመድ አወጣጥህ ምናምን እንደዚህ የሚያሳዩት ትርኢቶች አሉ አይደለም፣ በዛ የዛን ሰራዊት የስልጠና ደረጃ የአቅም ደረጃ የዲስፕሊን ደረጃ መለየት ይችላል። ያ ባቴን ሲለ ያቃል እዚህ በጣም ሰልጥ ነዋል ሲል ጥሩ ነው ስልጠናቸው ጥሩ አቅም ያላቸው ትርኢቱን ብቻ አይቶ ለኛ እንደ ትርኢት ነው ሰርከስ የሚያሳዩ ነው የሚመስልልኝ። ወታደራዊ እውቀት ግን ላላቸው ሰዎች ግን ከዛ ባለፈ የሰራዊቱን አቅም በደንብ የሚያዩበት አጋጣሚ እና በጥንቃቄ ነው የሚደረገው። ትርኢቱንም ሲያሳዩ፣ ወታደራዊ እውቀት ያላቸው ሰዎች ወይም በጠላት በኩል ያሉ ሰዎች እንዲያስደነብር ነው፣ የስልጠናቸውን ደረጃ ምናምንም ጭምር ለማሳየት ነው እና ብቁ ከሆኑ ረብሹ፣ ብቁ ደግሞ ካልሆነ ወዳለ አሁን በጠላት በኩል አለ የሚባለው አካል የዚህን የሰራዊት እንቅስቃሴ ሰልፍ ወጥቶ ደመወዝ ሲጠይቅ እንዲህ ሲጠይቅ አመራሮቹን በዚህ ደረጃ ገልፍጥ አንተ እያለ ሲናገር ሲያዩ የሰራዊቱን ቁመና በደንብ ይደርጋሉ በደንብ። ስለዚህ ከጥይት ባሻገር ይሄ ሰራዊት ፋክሽን እንዳያደርግ ማድረግ የምንችልበት ድል ይኖር ይሆን ብለው እንዲያስቡና እንዲጨነቁበት ያደርጋል። ቲፒልፍ ራሱን በዚህ ደረጃ ጥሎ ጀኔራል ታደሰ ወረደን ስለማባረር ሲቆምር ነበረ ነው የምላቸው፣ ወዳጆች። ድሮ ጥሩ ቁማርተኛ ነበር፣ አሁን ግን ጠፍቶባቸዋል። ያንን ነው የተገነዘብኩት። ይሄን ይመስላል ወዳጆች፣ ይሄን ይመስላል። ጥሩ ውይይት ነበረን፣ ጥሩ ቆይታ ነበረን። ኢትዲ ፌዴራሉ እስካሁን በቦርደር ላይ ስላለው ግንኙነት ዙሪያ ምንም ማለ ማለቱ እንዴት ነው? በእርግጥ ምንም ማላለም ማለት አይቻልም ይመስለኛል ያልክ ያለው በቲፒልፍ እና በሻሚ መካከል ያለውን ግንኙነት ነው። እና መንግስት ምንም ማላለም ማለት አይቻልም። በተለያየ አይነት መንገድ ይህንን አይነት ግንኙነት በጤናማነት እንደማያየው የጦርነት የአጋርነት እየፈጠሩ እንደሆነ በዛ አይነት መልኩ እንደሚረዳው በተለያየ አይነት መንገድ ገልጿል። ስፔሻሊ ዝኦፕን ቦርደር በዚህ አይነት መልኩ ነው የሚረዳው የጦርነት አጋር ለመፍጠር በሚል የህዝብ ለህዝብ ግንኙነት የሚሉት ነገር ሰበብ እንደሆነ በዚ አይነት መልኩ ነው የሚረዳው እና ይህንን ደግሞ በተለያየ አይነት መንገድ ለምሳሌ ለዲፕሎማቲክ ማህበረሰቡ ደብዳቤዎችን ሲጽፍ ይህን ገልጾት ያውቃል። አንዳንድ የመንግስት ባለስልጣናት አደባባይ ወጥተው ኢንተርቪው ያደርጉ ይህን ይገልፁታል። ህዝባዊ መድረኮች ሲኖሩ ጠቅላይ ሚኒስትሩ ጭምር ይህንን ሲነገሩት ተሰምቷል፣ ያውቁታል የሚረዱትም ወታደራዊ ትብብር ለመፍጠር እንደሆነ አድርገው እንደሆነ ነው። እና ምንም አላሉም ማለት አይቻልም። ልልፈልግህ ነው። ለማቆም የሚያስችል እንቅስቃሴ አላደረጉም እንጂ በማለት ደረጃ ግን አውግዘውታል። ልክ አይደለምን ብለዋል። አንድ ጥያቄ ላንተ አለኝ። አሰብ ማን ነው? የኢትዮጵያ ነው። አሰብ ባጭሩ ገርድ ሶ ጥሩ ቆይታ ነበረን፣ ወድጃለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ ተመለሰን እንገናኛለን። እስከዞ ያላችሁ በሰላማችሁ ይብዛ። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ አይዘንጋ። መልካም ጊዜ